ሰላም ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች በእያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ መጣሁት ቃላት ምስረታ ነው። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቻናሉን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን የምናየ ይሆናል ማለት ነው። በጣም ወሳኝ እና ጠቃሚ ቃላቶች ናቸው። እነዚህን ቃላቶች አብረን በጋራ እያነበብን እናንተም ልክ እንደኔ እያነበባችሁ እስከ መጨረሻ አብራችሁ መቆየት ይጠበቅባችኋል ማለት ነው። ልክ እኔ እንደማነበው በመጀመሪያ ፌዴራቶችን ነጣጥ እያነብላችኋለሁ፣ ከዛ ደግሞ ቃሉን ባንድ ላይ ያደርጉ አነብላችኋለሁ። እናንተም ልክ እንደኔ እያነበባችሁ እስከ መጨረሻ አብራችሁ ትቆያላችሁ ማለት ነው። እንዲያደረግን እንሄዳለን። በጣም ጠቃሚና ወሳኝ ቃላቶች ናቸው። እነዚህን ቃላቶች አብረን በጋራ እናያቸዋለን ማለት ነው። አሁን አብረን እንጀምራለን እናንተም ልክ እንደ እኔ እያነባችሁ ተከታተሉኝ ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል አመት አመት ይላል አመት የሚለውን ስናይ አማለት ከቤተሰቦች የመጀመሪያ ፊደል ነው መ ከቤተሰቦች የመጀመሪያ ፊደል ት ከተቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስራ ተባለ መደደን ስናነባቸው አመት አመት የሚለውን ቃል ማግኘት እንችላለን ማለት ነው በቀጣይ ደረጃ ከዚህ ላይ የሚላል ቅጣት፣ ቅጣት ይላል። ቅጣት የሚለው ስና ቀ ማለ ከቀ ቤተሰቦች ስድስተኛ ፊደል ነው። ጣ ከጠ ቤተሰቦች አራተኛ ፊደል። ት ከጠ ቤተሰቦች ስድስተኛ ፊደል። እነዚህም ፌዴራቶች ስርዓት ባለው ወደደረን ስናነባቸው ቅጣት፣ ቅጣት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ የሚላል ብድር፣ ብድር ይላል። ብድር የሚለው ስና ብ ማለ ከቤተሰቦች ስድስተኛ ድምፅ ነው። ድ ከደ ቤተሰቦች ስድስተኛ ድምፅ፣ ር ከረ ቤተሰቦች ስድስተኛ ድምፅ። እነዚህ ሳልስ ድምፆች ወይም ስድስተኛ ድምፆች ስራት ባለ መግለድረን ስናነባቸው ብድር ብድር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ቀለም ቀለም ይላል። ቀለም የሚሆነው ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ም ከመ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስራት ባለመክደድረን ስናነባቸው ቀለም ቀለም የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ በቀጣይ ደረጃ ከዚህ ላይ ምን ይላል? ሰነፍ ሰነፍ ይላል። ሰነፍ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ነ ከነ ቤተሰቦች የመጀመሪያ ፊደል፣ ፍ ከፈ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላት ሶስት ስርዓት ባለመሆ ድረን ስናንባቸው ሰነፍ ሰነፍ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደረጃ ከዚህ ላይ ምን ይላል? ከረመች ከረመችላል ከረመች የሚለውን ስናይ ከማለ ከቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል መ ከመ ቤተሰቦች የመጀመሪያ ፊደል ቺ ከች ቤተሰቦች ስድስተኛ ፊደል እነዚህ ፊደላቶች ስርዓት ባለ መርክ ስናንባቸው ካረመች ከረመች የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚልል መሰለ መሰለ ይላል። መሰለ የሚለውን ስናይ መማለክ ከመቤተሰቦች የመጀመሪያ ፊደል ነው። ሰከሰ ቤተሰቦች የመጀመሪያ ፊደል፣ ለከለ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባሉ መደደር ስናነባቸው መሰለ መሰለ የሚለውን ቃል ማግኘት እንችላለን። ቀጠ ደግሞ ከዚ ላይ ሚላል ዘመን ዘመን ይላል። ዘመን የሚለውን ስናይ ዘማለ ከዚ ቤተሰቦች የመጀመሪያ ፊደል ነው። መከመ ቤተሰቦች የመጀመሪያ ፊደል፣ ንከነ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለ መግደደር ስናነባቸው ዘመን ዘመን የሚለውን ቃል ማግኘት እንችላለን። ኦኬ ቀጣይ፣ ከዚህ ላይ ምን ይላል? ወቅት ወቅት ይላል። ወቅት የሚለውን ስናይ ወማለት ከወ ቤተሰቦች የመጀመሪያ ፊደል ነው። ቅ ከቀ ቤተሰቦች ስድስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለ መግደደር ስናነባቸው ወቅት ወቅት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለሚላል ከድር ከድር ይላል። ከድር የሚለውን ስናይ ከማለ ከቤተሰቦች የመጀመሪያ ፊደል ነው፣ ድ ከደቤተሰቦች ስድስተኛ ፊደል፣ ር ከረ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደድርን ስናነባቸው ከድር ከድር የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለሚላል መላኩ መላኩ ይላል። መላኩ የሚለውን ስናይ መማለክ ከመ ቤተሰቦች የመጀመሪያ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል። ኩ ከቤተሰቦች ሁለተኛ ፊደል። እነዚህም ፊደላቶች ውስጥ ስራ ተባለ መ ድረስ እናነባቸው መላኩ መላኩ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚልል ቅንጦት ቅንጦት ይላል። ቅንጦት የሚለውን ስናይ ቅ ማለት ከቀ ቤተሰቦች ስድስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል ጦ ከጠ ቤተሰቦች የመጨረሻ ፊደል ት ከጠ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስራ ተባለ መረዳን ስናልባቸው ቅንጦት፣ ቅንጦት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚያ ለሚላል ቀበጥ፣ ቀበጥ ይላል። ቀበጥ የሚለው ስና ቀማለ ከቀ ቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል ጥ ከጠ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስራ ተባለ መረዳን ስናልባቸው ቀበጥ ቀበጥ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምናን ሸለመች ሸለመችላል ሸለመች የሚለው ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ለከለ ቤተሰቦች የመጀመሪያ ፊደል መከመ ቤተሰቦች የመጀመሪያ ፊደል ች ከቻ ቤተሰቦች ስድስተኛ ፊደል እነዚህን ፊደላቶች ስርዓት ባለው ወደ ደርስ እናልባቸው ሸ- ለመች ሸ- ለመች የሚለውን ቃል ማግኘት እንችላለን። ቀጣይ ከዚ ላይ ምናን ቀ ለሙ ቀለሙ ይላል። ቀለሙ የምሉ ስና ቀማለ ከቀ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል። ሙ ከመ ቤተሰቦች ሁለተኛ ፊደል። እነዚህም ፊደላቶች ስርዓት ባልበረደረን ስናንባቸው ቀለሙ፣ ቀለሙ የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ም ኞ ት ምኞት ይላል። ምኞት የሚለው ስና ም ማለት ከመ ቤተሰቦች ስድስተኛ ፊደል ነው። ኞ ከኛ ቤተሰቦች የመጨረሻ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል እነዚህም ፌዴራቶች ስርዓት ተባለ ሞክራ ድረን ስናንባቸው ምኞት ምኞት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚ ላይ ላል ጣፋር ጣፋር ይላል። ጣፋር የሚለውን ስና የጣማለ ከጣ ቤተሰቦች የመጀመሪያ ፊደል ነው። ፋ ካፋ ቤተሰቦች የመጀመሪያ ፊደል ርካለ ቤተሰቦች ስድስተኛ ፊደል። እነዚህም ፌዴራቶች ስርዓት ተባለ ሞክራ ድረን ስናንባቸው ጣፋር ጣፋር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚ ለምናል ግዳ ግዳጅ ይላል። ግዳጅ የሚለውን ስናይ ግ ማለት ከገ ቤተሰቦች ስድስተኛ ፊደል ነው። ዳ ከደ ቤተሰቦች አራተኛ ፊደል። ጂ ከጀ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው ደረስናንባቸው ግዳጅ ግዳጅ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምንላል? ጸለየ ጸለየ ይላል። ጸለየ የሚለውን ስናይ ጸ ማለት ከጸ ቤተሰቦች የመጀመሪያ ፊደል ነው። ለከለቤተሰቦች የመጀመሪያ ፊደል። የከየቤተሰቦች አምስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ለደረን ስናነባቸው ጸለየ ጸለየ የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ የሚላል ጨዋታ ጨዋታ ይላል። ጨዋታ የሚለው ስና ጨማረ ከጨ ቤተሰቦች የመጀመሪያ ፊደል ነው። ዋ ከቤተሰቦች አራተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው ለደረን ስናነባቸው ጨዋታ ጨዋታ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለሚላል የሚላል አንድ አንድ ይላል። አንድ የሚለውን ስናይ አማለ ከሀ ቤተሰቦች የመጀመሪያ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ድ ከደ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለ ደን ስናነባቸው አን ድ አንድ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚ ላይ የምናል ቅዳሜ ቅዳሜ ይላል። ቅዳሜ የሚለውን ስናይ ቀማለ ከቀ ቤተሰቦች ስድስተኛ ፊደል ነው። ዳ ከደ ቤተሰቦች አራተኛ ፊደል፣ ሜ ከመ ቤተሰቦች አምስተኛ ፊደል። እነዚህም ፊደራቶች ስርዓት ባለ መረደ ስናነባቸው ቅዳሜ ቅዳሜ የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ምላል ሸለመ ሸለመ ይላል። ሸለመ የሚለው ስና የሸማ ላይ ከሸ ቤተሰቦች የመጀመሪያ ፊደል ነው ለከለቤተሰቦች የመጀመሪያ ፊደል መ በተመሳሳይ ከመቤተሰቦች የመጀመሪያ ፊደል እነዚህም ፊደላቶች ስርዓት ባለው መ ደረስ ስናነባቸው ሸለመ ሸለመ የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ምላል ደወል ደወል ይላል ደወል የምሰነ ደማለ ከቤተሰቦች የመጀመሪያ ፊደል ነው። ወከው ቤተሰቦች የመጀመሪያ ፊደል ል ከቤተሰቦች ስድስተኛ ፊደል እነዚህ ፊደላቶች ስርዓት ባለ መወደድ ስናንባቸው ለ ደወል የሚል ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያረጋችሁ እያነባባችሁ በደንብ እስከሚገባችሁ ድረስ ካነበባችሁ በኋላ ደግሞ ከዛ ቪዲዮውን እያቆማችሁ እየጻፋችሁ ለማንበድ ይጠበቅባችኋል ማለት ነው። ማንበብ ብቻ ሳይሆን እየጻፋችሁ ደግሞ ስትለማመዷችሁ ሞር ለእናንተ ግልጽ የሆኑላችሁ ማን ነው። ስለዚህ እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሸር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918034685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸር ሰንበት